የኦሮሞ የኢኮኖሚ አብዮትን ያስነሳል የተባለው ኬኛ ቢራ ስራ መጀመሩ ተገለጸ። ኦሮሞ ያመጣውን ለውጥ ለማስጠበቅ ያግዛል የተባለው ኬኛ ቢራ በሳለፍነው ሳምንት ቅዳሜ በአዲስ አበባ የተባበሩት አካባቢ በሚገኘው የኢትዮጵያ አዲስ አበባ የስብሰባ ማዕከል በይፋ ስራ ማስጀመሩ ተገለጸ። በዕለቱም የኦሮሚያ ክልል ምክትል ፕሬዚዳንት አቶ አወሉ አብዲ የተገኙ ሲሆን በኬኛ ቤቭሬጅስ ምርቃት ላይ ባደረጉት ንግግር የኦሮሚያ ክልላዊ መንግስት በሶስት ነገሮች ላይ አተኩሮ እየሰራ ነው ሲሉ ተደምጠዋል። በዚህም አንደኛው የመጣውን ድል መጠበቅ፣ ሁለተኛው ማቆየትና ማሻገር ነው ሲሉ ተናግረዋል። የኦሮሚያ መንግስት ልማት ላይ ምንም ሳያጓድል ለህዝቡ የገባውን ቃልም እየተገበረ ነው ሲል ተናግረዋል። ለውጡን ለማምጣት በመጨረሻው ትግል በሚካሄድበት ወቅት የክልሉ መንግስት ከያዛቸው ትልልቅ ውጥኖች ውስጥ አንዱ የኦሮሞ የኢኮኖሚ አብዮት ነው ሲሉ የተናገሩት አቶ አወሉ የኦሮሞ የኢኮኖሚ አብዮት አምስት ትልልቅ ነገሮችን በውስጡ እንደያዘ ጠቁመው አንዱ ኬኛ ቤቭሬጅስ ነው ብለዋል። ሁለተኛው ኬኛ የግብርና ማሽነሪዎች አቅራቢ የሆነው በሻሸመኔ ተቋቁሞ በሺዎች የሚቆጠሩ ትራክተሮችን በተመጣጣኝ ዋጋ ለአርሶ አደሮች እያቀረበ የሚገኝ ነው ሲሉ ተናግረዋል። በሶስተኛ የግንባታ ስራዎችን መዘግየት ችግር ለመፍታት የተቋቋመው ወላቡ ኮንስትራክሽን ነው ሲሉ ተናግረዋል። በአራተኛ ደረጃ ያስቀመጡት ኦዳ ትራንስፖርትን ሲሆን አምስተኛው ደግሞ የአምቦ ውሃ ምርት ነው ሲሉ ተናግረዋል። እርሱም በቅርብ ጊዜ እያለቀ እንደሆነና ወደ ስራ እንደሚገባም ጨምረው ተናግረዋል። አቶ አወሉ ኬኛ የኦሮሞ የትግል መሳሪያ ብቻ ሳይሆን የትግሉ ሞተርም ነበር ያሉ ሲሆን የትግሉ መሳሪያ የነበረው ዛሬ የትግሉ ውጤት ሆኖ እያጣጣም ነው ብለዋል። በእለቱ ከፍተኛ የመንግስት ባለስልጣናት፣ እንዲሁም የኢትዮጵያ የባንኮች ፕሬዚዳንቶች የተገኙ ሲሆን በእለቱ ንግግር ካደረጉ የቢራ ፋብሪካው የቦርድ አመራሮች መካከል የሲንቄ ባንክ ፕሬዚዳንት የሆኑት ሲናገሩ ትግሉን ጫፍ ለማድረስ የተጠቀምንበት መሳሪያ ዛሬ አብቦ በማየታችን እጅግ ደስተኛ ነን ሲሉ ተናግረዋል። አስቀጥለውም ፕሬዝዳንቱ እንደተናገሩት የአቶ ሽመልስ ሚና የቢራ ፋብሪካ ግንባታ ላይ ያላሰለሰ እንደነበረ ጨምረው ተናግረዋል። የሲንቄ ባንክ የቦርዶሽ ፕሬዝዳንት የሆኑት አቶ ነዋይ መገርሳ በዕለቱ እንደተናገሩት ኬኛ ቢራ በኢትዮጵያ ትልቁን የልማት ባንክ ብድርም ያገኘ ድርጅት መሆኑን ተናግረዋል። ለዚህም መንግስት ላደረገላቸው ከፍተኛ ትብብር ምስጋናን አቅርበዋል። የኦሮሚያ ክልል ምክትል ፕሬዚዳንት አቶ አወሉ አብዲ በዕለቱ የኦሮሞ ኢኮኖሚ አብዮት እንዳይሳካ ብዙ ኃይሎች ሲሰሩ ቢቆዩም አልተሳካላቸውም ሲሉ መልእክታቸውንም አስተላልፈዋል።